ዛሬ መጋቢት 11 2025 ዓ.ም በተካሄደው የፓርላማ ውሎ ለተጠየቁት ወሳኝ ጥያቄዎች አጥጋቢ ምላሽ የሰጡት ጠቅላይ ሚኒስትሩ እንደተለመደው ሮሮና ለቅሶ ብቻ ለሚያሰሙ የፓርላማ አባላትም በቂ ማላዘኛ የሚሆናቸውን ምላሽም አብረው ሰጥተዋቸዋል። በሀገራችን አንድ አባባል አለ፣ ለበሬው ሲሉ በሬውን አረዱት የሚባል አባባል አለ። ምን ማለት ነው? በዚህ ሰፈር ያሉት ሰዎች እዚያ ማሪው ያሉ ሰዎች በሬያችን ወስደውታል፣ አርደው ሊበሉ ስለሆነ ሄደን ተጋይተን ነጥቀን በሬያችን መመለስ አለብን የሚል ልክ እንዳሁኑ ቅስቀሳ ይደረጋል። ከተደረገ በኋላ ሰዎች ይሰባሰባሉ፣ ለውጊያ ይዘጋጃሉ። ለውጊያ ስንሄድ ስንቅ ስለሚያስፈልገን ስንቅ እንያዝ ብሎ በሬ አርደው ስንቅ ይከፋፈላሉ። መንገድ ከጀመሩ በኋላ ለካ ያ የሚዋጉለት በሬ አርደው ስንቅ አርገውታል። ለበሬው ሲሉ በሬውን አረዱት ይባላል። ለአማራ ሲባል ለኦሮሞ ሲባል መልሰው ኦሮሞና አማራን የሚያርድ ነውጠኛ ፋይዳ የለውም ማለት ነው። ትንሽም ጭላንጭል መልካም ነገር ስናይ ለመናገር በሚያስቸግር ደረጃ ነው እኛ ጋር ያለው ፍረጃ። እግዚአብሔር ያሳያችሁ ካሳንቺስን፣ ያን የሐሸሽ መንደር እንዲህ ትራንስፎርም ተደርጎ ሲያይ በስሱ እንኳን ለማድነቅ የሚቸገር የፖለቲካ ፓርቲ ምን ተስፋ አለው? ከመፈረጅ ውጭ ተረጃ። ይሄ ጉዳይ በዚህ የተመረጠ መንግስት በኃይል ለማፍረስ ዘለን አራት ኪሎ አራት ኪሎ አራት ኪሎ የሚባል መፈክር ተራ ልምምድ ሆኗል። በረሃ ለገቡት አይደለም፣ በአንድ እግራቸው በረሃ በአንድ እግራቸው ፓርላማ ማለት ጭምር ማለት ነው። በኃይል ስልጣን መያዝ አቅሎ የመመልከት ችግር በስፋት አለ። የአዲስ አበባ ነዋሪዎች በልማት ሰበብ አላግባብ ከቦታቸው እና ከመኖሪያ ቀያቸው ተፈናቅለዋል በሚል ለቀረበላቸው ጥያቄም የበሻሻው አራዳ እንዲህ ሲሉ ምላሽ ሰጥተዋል። ከነበሩበት ከባቢ ተነስተው ሌላ ቦታ የሰፈሩ ወገኖቻችን በከባቢያቸው የሌለ ቤት፣ የሌለ ትምህርት ቤት፣ የሌለ ፓርክ ተሰርቶላቸዋል። አዲስ አበባ ከተማ ውስጥ ህጋዊ ማስረጃ ኖሮት ወይ መሬት ወይ ካሳ ሳይከፈል የተነሳ አንድ ሰው እኔ እስከማውቀው የለም። አንድ ሰው ከ17 ቢሊዮን ብር በላይ ካሳ ተከፍሏል። ማላዘን የሚፈልጉ ሰዎች ሊያላዝኑ ይችላሉ። ከኛ በላይ ግን ለኢትዮጵያ ድሃ ሊቆረቆሩ አይችሉም። እኛ ድሃ አደጎች ነን። የተነሳንበትን ህዝብ ልንጨፈልቀው አንችልም። መደብ ላይ አድገን ህልማችን ልጆቻችን አሁንም መደብ ላይ እንዳያድጉ ማድረግ ነው። ለድሃ መቆርቆር፣ ለድሃ ማዘን፣ ከድሃ ጋር መኖር ለዚህ መንግስት የሚነገረው ነገር አይደለም። የኢትዮጵያ ህዝብ ያየዋል፣ ይገነዘበዋል። መደብ ላይ አድገን ድሃን የምንበድል አይደለንም ያለው የበሻሻው አራዳ የድሃውን ህዝብ ህይወት ለማሻሻል የሰራውንም እንዲህ ሲል በልበ ሙሉነት ይመልሳል። ያለፈው አመት የሰብ ሰሐራ ሀገራት ኢኮኖሚክ እድገት አራት ነጥብ ሁለት ፐርሰንት እንደሚሆን ገምተው ነበር። ይሁንና በባለፈው አመት ሪፖርት እንደተመላከተው ኢትዮጵያ 8.1 ፐርሰንት የኢኮኖሚ እድገት አስመዝግባለች። በዚህ ዓመት ለሰብሳራ ሀገራት የተሰጠው ግምት ከአምናው እምብዛም የራቀ ባይሆንም ኢትዮጵያ 8.4 ፐርሰንት ለማደግ አቅዳ ይህን ለመተግበር ከፍተኛ ጥረት እያደረገች ትገኛለች። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ይህ ጉዳይ የሚያማቸው የሚያቀረሻቸው የሚያቃጥላቸው ሰዎች ያሉ ቢሆንም እውነታው ይሄ ነውና መዋጥ ይኖርበታል። በአፍሪካ አንደኛዋ ስንዴ አምራች ኢትዮጵያ ናት። ዛሬ ቄስ ሞገሴና ፊታውራሪ መሸሻ በታደሙበት የዛሬው የፓርላማ ውሎ ብልጽግና ፓርቲ በቄስ ሞገሴዎች ከንቱ ውዳሴ የሚሞካሽ ፓርቲ ነው ተብሎ ለቀረበለት ሰም ለበስ ቅኔ አማርኛን ጥንቅቅ አድርጎ ጠጥቶ ሲሻውም ቅኔ የሚዘርፍባት የበሻሻው አራዳ ሰምና ወርቁን ገልጦ እንዲህ ሲል ፓርላማውን ተራቆበታል። የዚህ የእርስዎ መንግስት በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ፊታውራሪ መሸሻ የሉም፣ ቄስ ሞገሴዎች ምን ያደርጋሉ ነው ቄስ ሞገሴ ፊታዋዊ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ ባይሆንኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ፣ በየት በኩል ነው ቄስ ሞገሴዎች እኛ ሰፈር የሚታዩት? ምክንያቱም እኛ ትናንትናን ናፋቂዎች፣ ትናንትናን ለማጽናት የምንሸረግድ ሰዎች ሳንሆን ነገን ለልጆቻችን ለመስራት መጋፈጥ የማይጋባንን ጉዳዮች የምንጋፈጥ ለውጥ ፈላጊዎች ነን፣ ጉዱ ካሳዎች ነን። ይህንን እሳቤውን እዚህ ቤት የነበሩት ሐዲስ ዓለማየሁ ላፍታ ተነስተው ጥያቄውና ኢትዮጵያ ውስጥ ያለውን ነገር ቢመለከቱ ምን ነው ያብዬን ወደምዬ የሚሉ ይመስለኛል።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 እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል። ዜጎች የመኖሪያ ቤት ባለቤት የሆኑ ዘንድ ሌት ተቀን የሚሰራው የብልጽግና መንግስት በአምስት ዓመት ውስጥ የሰራቸውን መኖሪያ ቤቶች ከእንቅልፋሙና ከዘራፊው የኢህአዴግ መንግስት ጋር እንዲህ በማለት አነጻጽሮታል። ቤቶች ግንባታ በሚመለከት የንጽጽር ዳታ እምብዛም ባያስፈልግም በኢህአደግ ዘመን ከ97 እስከ 2010 መቶ 60 ሺህ ገደማ ቤቶች ተገንብተዋል በአስራ ምናምን ዓመት ውስጥ ባለፉት አምስት ዓመታት መቶ 67 ሺህ ቤት ገንብተን ለጥቅም አውልናል የአምስት ዓመት ስራችን ከአስራ አምስት ዓመት ስራ ሊነጻጸር ይችላል አሁንም ከመቶ ሺህ በላይ ቤቶች በመንግስት በመንግስትና የግል አጋርነት እንዲሁም በግሉ ሴክተር እየተገነቡ ይገኛሉ የቤት ፍላጎታችን ሰፊ ስለሆነ ተጨማሪ ስራ የሚጠይቅ ቢሆንም የተገኘው ውጤት በጣም ተስፋ የሚሰጥ ነው። ብልጽግና ፓርቲ የሙሉ ሰዓት ጦረኛና ግጭት ጠማቂ ፓርቲ ነው ሲሉ ትችት ለሰነዘሩት የፓርላማ አባል የበሻሻው አራዳ ጠቅላይ ሚኒስትር አብጩ እንዲህ በማለት ያለውን እውነት ይገልጣል። መከላከያ በአማራና በኦሮሚያ ተበትኗል፣ ተወጥሯል እና ጊዜው አሁን ነው ብለው የሚያስቡ ግለሰቦች እንዳሉ እንሰማለን። ምክሬ አይመስለኝም፣ አያዋጣም፣ ተውት ነው እንደዛ አይመስለኝም፣ አያዋጣም። ድሮም አላዋጣም፣ አሁንም አያዋጣም። የሚያዋጣው መነጋገር ብቻ ነው። በንግግር ውስጥ ይመለሳል። በእኛ በኩል ነገር ማጋጋል ብንፈልግ ፍላጎታችን ተዋወጥ፣ ጦርነት ጨማቂዎች ብንሆን ኖሮ በቂ ምክንያቶች ነበሩ። ግን አንፈልግም። ከሰላማ ከእያንዳንዱ ቀን ስለምናተርፍ አብዝተን የምንሰራው ለሰላም። ኢትዮጵያን ሲያስብ ተስፋ ልማት እድገትና ብልጽግና ብቻ የሚታየው የበሻሻው ንጉስ የህዳሴን ስኬት እንዲህ በማለት ገልጾት ነበረ። ህዳሴን በሚመለከት እንደተባለው ብዙ ዋጋ የተከፈለበት ነው። አንድ ብር እርዳታም ሆነ ብድር ከውጭ ያልተገኘበት ነው። ብዙ ፈተና አይተንበታል። ቅድም ማዳበሪያ እንዳነሳሁላችሁ ለህዳሴ የሚውሉ ግብአቶች ከሁለት ወር ተኩል ያላነሰ ከጅቡቲ እስከ ህዳሴ አጅበን እየወሰድን የሰራ ነው። ሁለት ወር ተኩል እያንዳንዱ መኪና የገንዘቡ ሳያንስ የውጭ ጫና ሳያንስ ከተገዛና ከገባ በኋላ ያንን ነገር ማድረስ በጣም አስቸጋሪ ነው የነበረው እና ህዳሴ ላይም ብዙ መከራ ታይቷል። ክቡር አቶ መሐመድ እንዳነሱት ቢበዛ በሚቀጥሉት ስድስት ወራት በጋራ ሪቫን እንቆርጣለን። ይሄ ይሄን ጊዜ የሚወስድበት ምክንያት ዝግጅት ስለሚፈልግና አካባቢ ሞቃታማ ስለሆነ የክረምቱን ዝናብ ስለምንፈልገው ብቻ ይሆናል። እና ህዳሴ በሚቀጥለው ዓመት መጀመሪያ አካባቢ ታሪክ ይሆናል ማለት ነው። ታሪክ ሆኖ የሚያልፍ ይሆናል። ዛሬ በዘረኛ ታጣቂዎች ቅሚያና ዝርፊያ ምክንያት ከወደብ ስፍራ ጀምሮ እስከ መዳረሻው ድረስ በመከላከያ ሰራዊት አጀብ የሚጓጓዘውን የማዳበሪያ ምርትም ከእንግዲህ በኋላ በሀገሬ ማምረት ጀምራለሁ እንጂ ከውጭ ሀገር አላስገባም በማለት አዲስ የማዳበሪያ ፋብሪካ ለመገንባት እቅድ ያለው ሲልም አዲስ የዜና በስርዓት ይዞ ብቅ ብሏል። ቀደም ብሎ የመናገር ፍላጎት ባይኖረንም ላለፉት ቢያንስ አመት ገደማ ማዳበሪያ ኢትዮጵያ ማምረት ካልቻለች በርካታ አርሶ አደር የሚነካ ጉዳይ ስለሆነ ከምግብ ጋር የሚያያዝ ጉዳይ ስለሆነ በዘላቂነት መፍትሄ ልናገኝ አንችልም በሚል ስናጠና ቆይተናል። አሁን የህዳሴው ጉዳይ እንደምታውቁት ስለሆነ የህዳሴ ፊታችን ወደ ማዳበሪያ እናዞራለን። በተደረገው ጥናት ከ2.5 እስከ 3 ቢሊዮን ዶላር ይፈልጋል። በጣም በርተተን ከሰራን ቢያንስ ሶስት አመት እና ከዚያ በላይ ጊዜ ይፈልጋል ማዳበሪያ ፋብሪካውን በበቂ ደረጃ ኢትዮጵያ ውስጥ አቋቁሞ ለመስራት አሁን ሁለተኛ ውዳሴያችን የሚሆነው ማዳበሪያ ፋብሪካውን ከተቻለ በጆይንት ቬንቸር ከግሉ ሴክተር ጋር ከዚያም ከፍሎ ከተገኘ በፕራይቬት ኢንቨስትመንት ካልተቻለ ግን በመንግስት በራሱ የግድ የማዳበሪያ ፋብሪካ የኢትዮጵያን ፍላጎት ሊመልስ በሚችል መልኩ መፍጠር ይኖርብናል። ምናልባት የሚቀጥለው ዓመት ሁነኛ ተግባራችን የሚጀምር ይሆናል ብዬ አስባለሁ። የሀገሩን ስብራት ለማከም ዋገምት የሚሰራውና ጎደሏን ለመሙላት ሰርክ የሚባክነው ወጣቱ ጠቅላይ ሚኒስትር ሀገሬ ጦርነት አትሻም፣ ነገር ግን የወደብ ጥያቄዋ ሳይመለስ አይቀርም ሲል እቅጩን ለዓለም ተናግሯል። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላት ያላት ፍላጎት እንነጋገር ነው እንነጋገር፣ ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ በገበያ መርህ ይህንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አደለም። ውጊያም አያስፈልግም። ብዙ ክሶች ይሰማሉ። አብዛኛው ክስ ውሃ አይቋጥርም። የኤርትራ ህዝብ ወንድም ህዝብ ነው። የኤርትራ ህዝብ ምስኪን ህዝብ ነው። እንደ ኢትዮጵያ ለማድረግ የሚፈልግ ህዝብ ነው። የሚያስፈልገው ልማት ነው፣ ውጊያ አይደለም። ተባብረን መልማት ተባብረን መስራት ነው እንጂ አንዱ አንዱን መውጋት የኛ እቅድ አይደለም። የባህር በር ጉዳይ ዋናው ዓላማ ቀድሜ ከእናንተ ጋር እንደተወያየሁት የባህር በር ጥያቄን ማንሳት ማንሸራሸር ነውርነቱ አክትሟል። ከማንም ዓለም ጋር ስንነጋገር ትክክል ነው። በዓለም ላይ የእናንተን ያክል ቁጥር ኖሮት ትልቅ አገር ሆኖ የባህር አክሰስ የሌለው አገር የለም። ነገር ግን በንግግርና በውይይት በሰቶ መቀበል መርህ መሆን አለበት። ግጭት እንዳትገቡ ጥንቃቄ ያስፈልጋል ይላሉ እንጂ አያስፈልግም የሚል ሰው ኦልሞስት ጠፍቷል የለም። ይሄ ለኢትዮጵያ ትልቅ ድል ነው።